ትልቅ ነው በጣም እጅግ በጣም አድርገን እናመሰግናለን እሺ የሁለተኛው ጉዳያችን የሚሆነው ማንቸስተር ዩናይትድን በተመለከተ ምናነሳው ነጥብ ነው ይሄ ዋነኛው ማንሳት የፈለግንበት ትልቁ ምክንያት የቀድሞ የማንቸስተር ዩናይትድ ተጫዋች ቴዲ ሼሪንግሃም የሰጠውን አስተያየት መነሻ በማድረግ ነው። የማንቸስተር ዩናይትድ የዝውውር ጉዳዮችን በተመለከተ ብዙ ሀሳቦችን አንስተን ከዚህ በፊት እንደተነጋገርን አስታውሳለሁ። ብዙ የተባለበትም ነጥብ ነው። ተጫዋቾችን ያስፈርማል፣ ገንዘብ በማውጣት በኩል ብዙም ችግር አልነበረም። ግን ደግሞ በተለይ ከአሌክስ ፈርጉሰን ስንብት በኋላ አዎ፣ ከዛ በኋላ የሚያስፈርማቸው ተጫዋቾች የሚፈለገውን ያክል አገልግሎት በመስጠት ረገድ በጣም በጣም የተዳከመ ነገር የተመለከትንባቸው አጋጣሚዎች ሰፊ ናቸው ይህንን በደንብ ነው ያየ ነው ምክንያቱም ከመፈረማቸው በፊት የሚነገሩ ነገሮች አሉ እኛም የምናውቃቸው የተጫዋቾቹ ኳሊቲዎች አሉ እና ወደ ክለቡ ከመጡ በኋላ ያንን ኳሊቲያቸውን ለመድገም ሲቸገሩ እንደውም እንዲህ የታደረሰው ያንን ብቃቱን ብለን ጥያቄ እንድንጠይቅ የሚያደርጉ እንቅስቃሴዎችንም ሲያደርጉ አይተናል አንድ ይሄ ነው ሁለተኛው ደግሞ ከማንቸስተር ዩናይትድ በቃ ጥሩ አላገለገለም ወይም አልተመቸውም ተብለው ከታሰቡ በኋላ ሲወጡ፣ ወደ ሌላ ክለብ ሲሄዱ እንደገና በፊት የምናውቃቸውን ጥሩ ብቃታቸውን ማሳየት የጀመሩ ተጫዋቾችም አሉ እና የዝውውሩ ጉዳይ ላይ ማንቸስተር ዩናይትድ የሚሰራቸው ስህተቶች አሉ ብሎ ነው የሚናገረው እሱ እና ያንን ስህተት ግን በፍጹም ከዚህ በኋላ መድገም የለበትም ሊደገም የማይገባው ስህተት ነው ብሎ አስተያየት ይሰጣል። ይሄ ሁላችንንም የሚያስማማ ጉዳይ ነው። ግን ከዝውውር ስህተቶቹ ጋር በተያያዘ ና ቴዲ ሼሪንግሃም ከሰጠው አስተያየት ጋር በተያያዘ የተወሰኑ ነጥቦችን እያነሳን አሁን እንወያያለን። አው ምንድን ነው መሰለሽ እኔ የቴዲ ሼሪንግሃምን ሀሳብ የማይስማማ ካለ ማንቸስተር ዩናይትድ እየዳከረ እንዲቀጥል የሚፈልግ ሰው ነው ምለው ነ ምክንያቱም ኢስ ኦቪየስ ነው። ኦቪየስ እሱም ያለው በነገራችን ላይ ግልጽ የሆነ ስህተቱን ማንቸስተር ዩናይትድ መቀነስ ግልጽ የሆነ ስህተቱን ማንቸስተር ዩናይትድ ማስተካከል አለበት ነው። ግልጽ ነው ለማን? ለእኔም፣ ለአንቺም፣ ለሄሉም ለሁላችንም። እግር ኳስን የምንረዳ ከሆነ ለእግር ኳስ ቅርብ ከሆነን ይገባናል። ይሄ የሚገባን ግልጽ ስለሆነ ብቻ ደግሞ አይደለም። ከግልጽነቱ ባሻገር ደግሞ በድግግሞች ስላጋጠመ ነው። የሆነ አንድ ተጫዋች ላይ መሳሳት ሊያጋጥም ይችላል። ማንንም አጋጥሞ አይተነው ሊሆን ይችላል። ለምሳሌ በዚህ ረገድ በጣም ጎበዝ ናቸው የሚባሉት ሪያል ማድሪዶች ኤዲን ሀዛርድ ላይ አጋጠማቸው። ኤዲን ሀዛርድ የወጣበት ወጪ እና ከኤዲን ሀዛርድ ሪያል ማድሪድ ያገኘው አገልግሎት አብሮ መሄድ አይደለም። እንዲህ እያልን ባለፈው ስንዘረዝራቸው የነበሩ ከወጣባቸው የዝውውር ዋጋ ሲበሉ ከነበረው ሳምንታዊ ደሞዝ አንጻር ለክለቦቻቸው የሰጡት አገልግሎት ደካማ ነው፣ ወርዛ አረግም ያንን ያህል ገንዘብ ለነሱ ማውጣት የምንላቸው ዝውውሮች ነበሩ እና እነዚህ አይነት ዝውውሮች ማንም ላይ ያጋጥማሉ። ማን ዩናይትድ ላይ ግን ከፈርጉሰን ጡረታ መውጣት በኋላ ተደጋገመ እና ይሄ ኤረር ነው ነው ስህተት ነው። ስህተቱ ያለው አፈጻጸም ላይ ነው። ገበያ ስንወጣ የምንሰራቸው ስራዎች ናቸው ነው ይህንን በደንብ አድርጎ ቴዲ ሼሪንግሃም አስቀምጦታል። የአሁኑ የማንቸስተር ዩናይትድ በተለይ ሰር ጂም ራትክሊፍ እና በሳቸው ስር ያለው ኢኒዮስ እና እነሱ የመደቧቸው ሰዎች የማንቸስተር ዩናይትድን ዝውውር ሲያከናውኑ ከፈርጉሰን ጡረታ መውጣት በኋላ ለመጀመሪያ ጊዜ ልክ ወደ መሆን መምጣት አለባቸው ነው። በእኔ እምነት ሊቨርፑል ብዙ ተጫዋቾችን በማስፈረም በጣም ከፍተኛ ወጪ እያወጣ በመሆን አደገኛ እና ጠንካራ ቡድን እየገነባ ስለሆነ የሊቨርፑል ቢደንቀኝም የማንቸስተር ዩናይትድን አካሄድ ለውጥ አይቼበታለሁና ማደንቀ ውሱን ነው እኔ ማንቸስተር ዩናይትድ ለማቲያስ ኩኛ የፈረሙ የከፈለው አለ ለብሪያን ምቤሞ ልከፈል ያለው አለ ለእነዚህ ሁለት ተጫዋቾች ግን ሳምንታዊ ደሞዛቸው መቶ ሃምሳ ሺህ ናት ልሸኝ ብቲ እንዳስቸግሩ አድርጎ ነው እየቆለፈ ያለው ማንቸስተር ዩናይትድ። ይሄ ማለት ግልጽ የሆነውን ስህተት አርሙት የሚለው የቴዲ ሼሪንግሃም ምክር ፕራክቲካሊ አፕላይድ እየሆነ ነው ነው። አሁን ማንቸስተር ዩናይትድ ለምንድን ነው መከራ ውስጥ የሆነው ብለን ብንል፣ ወይም በምንድን ነው መከራ ውስጥ የሆነው ብንል፣ ማርከስ ራሽፎርድን እኮ ዛሬ አይኑን ማየት አይፈልግም ማንቸስተር ዩናይትድ። እውነትን እነጋገርካል አሌሃንድሮ ጋር ናቸውን እኮ አይኑን ማየት እኮ አይፈልግም። አንቶኒን፣ ጄደን ሳንቾን ወስዶ ገንዘብ ሰጥቶት ወስጃቸው አለው ምናምን የሚለው ክለብ እኮ ለማን ዩናይትድ እንደ ባለ ውለታ ሊቆጠር እኮ ይችላል። ግን ዋት ሜክስ ኢት ዲፊካልት ያልሽኝ እንደሆነ ለእነዚህ አይነት ተጫዋቾች ይሰጥ የነበረው ዲል እነዚህን ልጆች መሸኘት እንዳይቻል አደረገው። እነሱን መሸኘትን ከባድ አደረገው። ጭራሽ እነሱ ፊት አዙረው አሳዳጊ ቡድናቸው ላይ ምላሳቸውን የሚያወጡ ሆነ ቁጭ አሉ። ሲፈልጉ አንቀንስም አንቀንስም፣ ሲፈልጉ እዚህ ክለብ አንሄድም፣ ሲፈልጉ እኔ መጫወት የምፈልገው ለገሌ ነው ባዮች ሆኑ እና ማንቸስተር ዩናይትድ ትላንትና ከሰዓት አመሻሹ ላይ ከተመከረው አንዱ ምክር ምን እንደሆነ ታውቂያለሽ? እኔ ማንቸስተር ዩናይትድን ብሆን ወይም ለማንቸስተር ዩናይትድ ማርከስ ራሽፎርድን የዝውውር ሂሳብ ሳይጠይቅ ቢሸኘው ራሱ ያዋጣዋል የሚል ምክር ሁሉ መጣ። ምክንያቱም እየተሞላቀቀ ነው። ማርከስ ራሽፎርድ ብሽሽቅ ላይ ነው። በአሞሪም ተናዶ ሁሉንም የማንቸስተር ዩናይትድ ሰዎችን፣ ደጋፊዎቹን ጭምር እያበሸቀ ነው። የተጣላው ከአሞሪም ጋር ነው፣ የሚያበሽቀው ግን ሁሉንም ነው። አሌሃንድሮ ጋር ናቸው ያልተስማማው አሞሪም፣ ነው የሚያሾፈው፣ ግን የዩናይትድ ደጋፊዎችም ላይ ጭምር ነው። ስለዚህ 325 ሺህ ፓውንድ በሳምንት ከፍላሃለው ብለሽ የፈረምሽውን ፊርማ ወይ ውሎ አልቆ ካልተገላገልሽ በስተቀረ ወይ ማርከስ ራሽፎርድ ዋጋ ቀንሶ የሆነ አዲስ ክለብ ካልገባልሽ በስተቀረ ማንም ያንቺን ወደሽና ፈቅደሽ የገባሽበትን የተዘፈቅሽበትን ዕዳ ወዬ ብሎ አይሸከመልሽም። ማንም ኔቨር፣ በፍጹም ኤክስፔክት ማድረግም የለብሽ። ስለዚህ ቴዲ ሼሪንግሃም የሚለው ነገር ማንቸስተር ዩናይትድ ከፍተኛ የዝውውር ዋጋ እያወጣ ያስፈረማቸው ተጫዋቾች አሉ። ማንቸስተር ዩናይትድ ከፍተኛ ሳምንታዊ ደሞዝ ሊከፍላቸው የተስማማላቸው ተጫዋቾች አሉ። የሚከፈላቸውን ደሞዝም ያህል የወጣባቸውን የዝውውር ዋጋ ያህል ግን ለማንቸስተር ዩናይትድ አገልግሎት ያልሰጡ ብዙ ተጫዋቾችን አይተናል። ከፈርጉሰን ጡረታ መውጣት በኋላ ማንቸስተር ዩናይትድ አንድ ነጥብ አምስት ቢሊየን ፓውንድ አካባቢ እንዳወጣ እናውቃለን። በአንድ ነጥብ አምስት ቢሊየን ፓውንድ ወጪ በፕሪሚየር ሊግ ኮምፒት ማድረግ የሚችል ቡድን ፕሮዲውስ ማድረግ እንዴት ነው ማንቸስተር ዩናይትድን ሆኖ ያልቻለው እንዴት ነው ያቃተው? ይህን ነው እኮ የሚጠይቀው ሰውየው። እነማን መጡ፣ እንዴት ወጡ፣ እነማን ምን ያህል ወጣባቸው ምን አደረጉ ለማንቸስተር ዩናይትድ። እንዴ ምን ነው ተደጋገመ? ምን ነው ብዙ ሰዎች ላይ አጋጠመ ብሎ ስሞች ያስቀምጣል። አንሄል ዲ ማሪያ፣ አሌክሲስ ሳንቼዝ፣ ሞርጋን ሽንደርሌን፣ ፖል ፖግባ፣ ሮሜሎ ሉካኩ፣ ፍሬድ፣ ዶኒ ቫን ዴቤክ፣ ጄደን ሳንቾ፣ አንቶኒ። ልቀጥል እችላለሁ። እንዲህ ይህ ሁሉ ተጫዋች እንደ መጣ ልውጣ የሚል እንዴት ሆነ? ይሄ ሁሉ ተጫዋች ማን ዩናይትድ ቤት እያቃተው ሲወጣ ለምን ይሳካለታል? ለእነዚህ ሁሉ ተጫዋቾች የሚከፈለው የዝውውር ክፍያና እነዚህን ተጫዋቾች መሸኘት ሲፈለግ የሚጠራለት ዋጋ ማንቸስተር ዩናይትድን ሞኝ፣ ለእነዚህ ተጫዋች ፈላጊ ሆነው የሚመጡ ክለቦችን ደግሞ ውጤታማና ብልጥ የሚያደርግ ለምን ሆነ? ጄደን ሳንቾ ሰባ ሶስት ሚሊዮን ፓውንድ ወጥቶበት ነው ከቦርሻ ዶርትሞንድ ማንቸስተር ዩናይትድን የተቀላቀለው። የሚዋሰኝ እያለ ይዞራል። ሀያ አምስትም ቢሆኑ ውሰዱት። ማንቸስተር ዩናይትድ በሰባ ሶስት ሚሊዮን ፓውንድ ከገዛው ጄደን ሳንቾ እንዴት መጠቀም ያቅተዋለች? እንዴት መጠቀም እንዳለበት ሳያውቅ ይህን ያህል ገንዘብ ሲያውጣል? ይልና አንድ ምሳሌ ነው ያነሳል ስኮት ማክቶምኒ በናፖሊ የሴሪኤው የአመቱ ኮኮብ ተጫዋች ሆነ አይደል? ከማንቸስተር ዩናይትድ በወጣ በአመቱ እኮ ነው ሻምፒዮን የሆነው። ከማንቸስተር ዩናይትድ በወጣ በአመቱ እኮ ነው ይሄ ልጅ የሴሪኤው የአመቱ ኮኮብ ተብሎ የተመረጠው። በአመት ውስጥ ናፖሊና አንቶኒዮ ኮንቴ ይህንን ልጅ ማንቸስተር ዩናይትድ ቤት ያልነበረውን ፖቴንሻል ፈጥረውለት ምናምን አይደለም ማንቸስተር ዩናይትድ ኤክስፕሎይት ሊያደርገው ያልቻለውን ፖቴንሻል እነሱ ተጠቀሙበት። እንደ ማንቸስተር ዩናይትድን ሆነሽ ፖቴንሻሎችን በደንብ መጠቀም እንዴት ሊያቀጥሽ ይችላል? ይሄ ልጅ ማንቸስተር ዩናይትድን ለቁ በአምስተኛው ዓመት ቢሆን ኑሮ ይሄንን ክብር ያገኘው እኮ ኦኬ። አየስ እዛ የተሰራበት ስራ ነው። ናምት ያለሽ ኖ፣ አደለም ሲጀመር እስኮቶማክተው ምን መሸኘትስ፣ መጀመሪያ ምን አመጣ የሚሻኝ ተጫዋች ነበር እንዴ? ማእክቶ ምን ስንት ሰው አላት እንዴ? ባለፈው እኔ ልሁን እንጂ አላቅም። ብቻ እንዲህ ብለናል። እኚህ ሰውዬ አልኔሬክቴና ግን ማብሸቅ ነው እንዲሰራቸው ማለት የሆነ ጨዋታ ላይ አሪፍ የሆነን ተጫዋች ኔክስ ጌም ላይ ኮች በሌሉት ምን ማብሸቅ ነው የሚፈልጉት? ምናምን ያለ ስኮት ማክቶሚናይ ለብሔራዊ ቡድን ስኮት ማክቶሚናይ ለማን ዩናይትድ እኔ ደም ከሚሰጡ ተጫዋቾች መካከል አንዱ ነው። ሶ ኢነርጀቲክ ሶ ኮሚትድ ምናምን ምናምን ምናምን ምናምን ምናምን ሸኘሹ ሄደ ተሳካለት። እንደነዚህ ያሉ ተጫዋቾች እና አዳዲስ የሚመጡ ተጫዋቾች ማንቸስተር ዩናይትድ ቤትን የሚቀላቀሉ በቴዲ ሼሪንግሃም እምነት ወጣት ተጫዋቾችን ታመጣል አደለም፣ ያመጣቸውን ወጣት ተጫዋቾች ወደ ወልድ ክላስ ፕሌየርነት ትቀይራቸዋለ ከዛ ሁሉም ወጣት ተጫዋች የአንተ መሆን ይፈልጋል። ምክንያቱም የማንቸስተር ዩናይትድ ሰሆን አድጋለሁ ብሎ ነው የሚያስበው። ማንቸስተር ዩናይትድ ቤት ውስጥ ትልልቅ ተጫዋቾች የማንቸስተር ዩናይትድን ባህል ነው የሚናገረው የሆኑ ትልልቅ ተጫዋቾች አሉ፣ ወጣት ተጫዋቾች አሉ። እናንተ ኑ ይባላሉ። ከነዚህ ከነባሮቹ ጋር ተቀላቅለው ነባሮቹ የወጡ አዳዲሶቹ ደግሞ ታላቅ የሆኑ ከማንቸስተር ዩናይትድ ጋር ትልልቅ ክብሮችን ያሸንፋሉ። ስለዚህ መጠለቂያ ቤት ነበረ፣ ማንቸስተር ዩናይትድ ማደጊያ ቤት ነበረ። በእግር ኳስ ትልቁን ክብር የምትቆናጠጭበት ነው። ተጠራሁ ስቲ የሚጨፈርበት ቤት ነው ማንቸስተር ዩናይትድ። ተጠራው ማንቸስተር ዩናይትድ ፈለገኝ ካልሽ እኮ ነው የምልሽ። አንዳንዴ በፊቱ ጊዜ ባይ ዘ ወይ ማንቸስተር ዩናይትድ ፈልጎ የነበር ያኔ ምናምን ብለው አውቶ ባዮግራፊያቸው ላይ ምናምን ያስቀምጣል። አልገቡም እኮ የስታንዳርድ መለኪያ አይነት ነገር ነው። ፈልጎኝ ነበረ በወቅቱ ምን ደረጃ ላይ እንደደንበር ቁወቁ ፈልጎኝ ነበረ ለማንቸስተር ዩናይትድ። ይህን ያላመ ተጫዋች አለው ይሄንን ያለ ዋንጫ አሸነፍ ያለው በቻምፒየንስ ሊግ፣ በኤፍኤ ካፕ፣ በፕሪሚየር ሊግ ማን ኮራል። ማንቸስተር ዩናይትድ ፈልጎኝ ነበረ። የማንቸስተር ዩናይትድ እኔን መፈለግ ያልተሳካው በዚህ በዚህ ምክንያት ነው ምናምን ብለሽ የሆነች መስመር ትጽፊና ልኬ ወቁት ያለሽ መፈለግሽ እኮ ነው ምን አሁን ለምን እንደዛ መሆን አቃተን ነው። ስለዚህ እነ ሰር ጂም ራትክሊፋው ማንቸስተር ዩናይትድን ከያዙት በኋላ የእግር ኳሱን ጉዳይ እኛ እናስተዳድረዋለን ስላሉ የእግር ኳሱን ጉዳይ ሲያስተዳድሩት፣ ከፈርጉሰን በኋላ በግልጽ በማንቸስተር ዩናይትድ ቤት በተደጋጋሚ በዩናይትድ ሰዎች ይሰሩ የነበሩ ስህተቶችን አቮይድ ማድረግ አለባቸው። ሜክ ዩናይትድ ግሬት አጌን ነው ባጭሩ። በምን ያልሽ እንደሆነ ሜዳ ውስጥ፣ በምን ያልሽ እንደሆነ በዝውውር፣ በምን ያልሽ እንደሆነ በኮንትራክቹዋል አግሪመንት ከተጫዋቾችሽ ጋር በሚኖርሽ ኮንትራክል አግሪመንት። በእነዚህ ሁሉ ማንቸስተር ዩናይትድን መልሰሽ ታላቅ ማድረግ መቻል አለብሽ። አውጪ ገንዘብ፣ አስፈላጊ ነው ሼሪንግሃም የሚለው ክፍያቸው ለልጆቹ የምትከፍያትን ገንዘብ ያህል ለዛ ተቀራራቢ የሆነ አገልግሎት እንደምታገኝ ግን ሜክሹር፣ እርግጠኛ ሁኝ፣ እርግጠኛ ሁኝ። እሱ የቸልተኝነት የሚመስለውን ስሜት አቁሙት ነው፣ በቃ ሲስ ሮንግ፣ ልክ አይደለም ይሄኛው። አሁንም ማንቸስተር ዩናይትድ ዝውውሮችን ሲያደርግ በጣም ጥንቃቄ ማድረግ እንዳለበት አብሮም የተሰጠ ሀሳብ ይመስለኛል። እስካሁን ያደረጋቸው ዝውውሮች እውነት ለመናገር የሰሞኑ የኢምቤሞም ይሆናል ተብሎ የሚጠበቀው፣ ከዛ በተጨማሪ የማቲያስ ኩኛም በጣም አሪፍ ዝውውሮች ናቸው። የማንቸስተር ዩናይትድን ጉድለት በተለይ ባለፈው የውድድር ዓመት የነበረውን እንዴት አድርገው እንደሚሞሉት በቀደሙት ፕሮግራሞቻችን ላይ ስናሳይ ነበረ። ዶርጉም የማንቸስተር ዩናይትድ አዲስ ፈራሚ ነው። መጥፎ የሚባል ዝውውር አይደለም። ሲጠቀስ ግን አሁን ዋናው ተጫዋቾችን ማስፈረሙ ብቻ ሳይሆን የቀደመውን አይነት ስህተት ደግሞ መሰራት የለበትም ነው። ከዚህ በፊትም ቀደም የጠራሃቸው ተጫዋቾች በጣም ትልልቅ ስም የነበራቸው ጥሩም አገልግሎት የሰጡ በክለቦቻቸው ነበሩ እና ለምን ወደ ማንቸስተር ዩናይትድ ሲመጡ ያንን ጥሩ አገልግሎት መስጠት አቃታቸው የሚለው ጥያቄ መመለስ አለበት። ደግሞ ከአንድ አሰልጣኝ ጋር ብቻ አይደለም ከተለያዩ አሰልጣኞች ጋር ነው። አሁን የአንድ አሰልጣኝ ብቻ ቢሆን ለምሳሌ ኤሬክቴናግ ብቻ ቢሆን አይ የኤሬክቴናግ ችግር ነው፣ ከልጆቹ ያንን ኳሊቲ ማውጣት አልቻሉም ተብሎ ሊጠቀስ ይችል ይሆናል። ግን ብዙ አሰልጣኞች ነው የነበሩት። በነዛ ብዙ አሰልጣኞች ውስጥም ደግሞ ብዙ ተጫዋቾች መጥተው እንደ ተባለው ጥሩ አገልግሎት አልሰጡም። አሁን እንኳን የረስሙስ ሆጅሎንድ እንደዚሁም ደግሞ የዚርክዜን ጉዳይ እኮ ብናነሳ ወደ ማንቸስተር ዩናይትድ ከመምጣታቸው በፊት ይነገር የተባለው ነገር፣ የተደረገው ተስፋ፣ የወጣባቸው ገንዘብ እና ከዛ ደግሞ አሁን እየሰጡ የሚገኘው አገልግሎት ላይ በጣም ከፍተኛ ጉድለት አለ። እንደውም ቢመች እኮ እነዚህ ተጫዋቾች ቢወጡ የሚፈለግ አይነት ነው። ደና እንግዲህ ቱ ይርስ ጎ ገዝተሹ፣ ከሁለት አመት በፊት ገዝተሹ ጆሹ ዚርክዚን አሁን ሊሸጥ ብቲ የሚጠራበት ዋጋ ኢንተር ሚላን ውሰዶ ሲል እኮ እየጠራ ያለው ዋጋ እኮ ማንቸስተር ዩናይትድን እኮ የሚያከስር ነው። አንደኛ ይሄ ነው የገዛቸው ተጫዋቾች። ሁለተኛ ቅድም ያልከውም ነገር በጣም ስሜት የሚገዛ ነው ብዬ ነው ማስበው። ማንቸስተር ዩናይትድ ገንዘብ ያላወጣባቸው ተጫዋቾች ራሱ እነ ራሽፎርድና ና ነጋር ናቸው አሁን የሚሸጡ ተጫዋቾች ናቸው። ግን ምን ያክል ገንዘብ ነው የሚያወጡት? ባለፈው በጥር የዝውውር መስኮት ማንቸስተር ዩናይትድ ለጋር ናቸው ሲለመን የነበረው ሀምሳ አምስት ሚሊዮን ፓውንድ ነው እምቢ ብሎ ነው ማንቸስተር ዩናይትድ። አሁን ደግሞ እስከ ሰባ ሚሊዮን ፓውንድ ነው ከጋር ናቸው ዝውውር መፈልገው ብሎ ማንቸስተር ዩናይትድ በጣም ቁርጠኛ አቋም ይዞ ነበር። አሁንስ አሁን አርባም ከተገኘው ሰላሳ አምስትም እየተባለ ነው። ስለዚህ በቃ ማግኘት ያለበትን ጥቅም ከተጫዋቾች ዝውውር ማግኘት አለበት። አሁን ሌሎቹ ክለቦች በጣም የሚደነቁት እኮ ስለሚገዙ ብቻ አይደለም። ባለፈው አንተ ምስታነሳ የነበረው የሊቨርፑል ጉዳይ ሲሸጡስ እንዴት ነው የሚሸጡት? ከሚሸጧቸው ተጫዋቾች የሚያገኙት ገንዘብ በጣም የሚያስቀና የዝውውር አካሄድ እየሄዱ ያሉ ክለቦች አሉ። ሊቨርፑልም ከዚህ በፊት ማንቸስተር ሲቲንም ስታነሳ ነበር። አሁን ለምሳሌ የጄረል ኳንሳን ዝውውር ባየር ሊቨርኩሰን እንዴት ሰላሳ አራት ሚሊየን ከፈለ ብሎ እኮ ነው የሚያነሳው ሰው እኮ ሚዲያው ሚዲያው ምልሽ ልክ ነው ሚዲያው የሚያነሳው እኮ እንዴት ሰላሳ አራት ሚሊየን ፓውንድ እሺ ብሎ እንዴት ከፈለ። ሌላ ግን አንድ አንድ ሳምሬ መነሳት አለበት ብዬ የምለው በማንቸስተር ዩናይትድ ቤት ከዲሲፕሊን ዋይዝ ወይም ከምግባር አንጻር ከባህሪ አንጻር ምንም አይነት ኮምፕሮማይዜሽን እኮ የማይፈቀድበት ቤት ነው እኮ። የለም ማንም ሙኝ ነው የሚሉት እኮ ፈርጉሰን ከክለቡ በላይ አደለሽም። ፈርጉሰን ለነገሩ ከክለቡ በላይ አደለሽም ብቻ አደለም የሚሉት በዝና ልትበልጡኝ ትችላላችሁ፣ በሶሻል ሚዲያ ተከታይ ልትበልጡኝ ትችላላችሁ፣ በደሞዝ ልትበልጡኝ ትችላላችሁ አንዳችሁም ግን ከኔ በላይ አደላችሁም ይላል። ከኮቹ በላይም አይኮንም። ማንቸስተር ዩናይትድ ቤት ውስጥ ኮቹ ዘ አልቲሜት ዲሲሽንን የሚወስነው እሱ ነው። አንተ ከክለብ በላይ አደለህም፣ ውጣ፣ ልም በል አትጫዋት፣ ምንም ሁን ከክለቡ በታች መሆንህን አምነህ ተቀበል ነው። አሁን ማንቸስተር ዩናይትድን ለሚያክል ትልቅ ክለብ እየተጫወጥ የምታሳያቸው ቸልተኝነቶች እንደ ልብ የመሆን የምታሳያቸው ምልክቶች ምንም የማያስደርጉ መሆናቸው አያሳዝንም? በእውነት ያሳዝናል እኮ። ማንቸስተር ዩናይትድ ምንም እኮ አላለም። አሊሃንድሮ ጋር ናቸው፣ ይህንን አድርጎ ምንም አላለም። ሰባ ሲል የነበረው አርባ አለ። ኩዊክ ነው በቃ፣ ፈጣን ሽኝት ነው መፈልገዋል። መገላገሉን ብቻ ነው እያየ ያለው የራሱ ተጫዋቾች በዚህን ያህል መጠንና ልክ ለምን አቅም ለማሳጣት ማንቸስተር ዩናይትድን እንደሚለፉ ግን አላቅም። ክብር ነው ለእነሱ የማንቸስተር ዩናይትድ መባል። በዛ መንገድ አልተረዱትም። ነገሮች ከቁጥጥር ውጭ የሆኑ ነው፣ አሁን መልክ የሚይዙ ይመስለኛል። 2010.